ባለፈው እንደውም አንተ ጋር እነ መወዳ ወይም ደግሞ የኢርሻድ ጀማዎች መጥተው በከፍተኛ ሁኔታ ሲያስተምሩ ነበርና ሴቶቹ፣ ፈትዋውና ከዛ ቤቱ ላይ ደግሞ አስገብቶ እንደዚህ እንደዚህ ያደርጋል እያሉ አንተን እያሉ ነው እና እንዴት ነው ይሄ ነገር በሚገባ መልኩ መልስ ብትሰጥበት ለማለት ነው። እንዳይቀሰቅስ በስሙት ላይ ላይ ይሄ ትልቅ ዘመቻ ምናምን ምናምን ዘመቻ ጀግና የሚባል ሰው ስናገር ገብቶ ተሳስተሃል ብሎ የሚያርም ሰው ነው ሪከርድ ይዞ እንትን ጓሮ ለጓሮ የሚሄድ ይሄ ጀግና እነዚህ ፊት ፊትና ይፈጥራሉ ወይ ለራሳቸው ፊትና የሚፈጥሩት ይፈጥሩት ያላቸዋል ቁጭ ብለ ትምህርታችን ያዳምጣሉ ሁላቸውም ማለት ነው ነገር ግን ከፊት ለፊታችን መጥተው አይናገሩ ከበስተጀርባ ሪከርድ ይዞ ይሰበስቡ እና እንደዚህ ብለው እንደዚህ ብሎ ያኺና ግባ ወንድ ልጅ አይደል? አንዴ ግባ ወንድ ልጅ ናችሁ። ማንኛውም የክህደት ባለቤት ቢድዓ ባለቤት ማንኛውም ይሁን ስናገር ጊዜ ከፊት የመታችው የመተችት ሙሉ መብት አላቸው። ያው አንደኛ ይሄናው። ሁለተኛ ሼክ ኢብኑ ዑሰይሚን፣ ሼክ ሳሊህ አልፈውዛን፣ ሼክ አብዱልዓዚዝ ኢብኑ ባስ ሁላቸው በዚህ ጉዳይ ላይ ያለቸው አቋም ይታወቃል። አሁን ሴት ልጅ ማስተማር አትችልም ብለው መስፈርቶችን አስቀምጠዋል። በዚህ በዚህ ምክንያት ያንን ፈትዋ ተናግሬያለሁ። ነገር ግን እነዚያ ምክንያቶች እስከተወገዱ ይቻላል ማለት ነው። በአንጻሩ ሶስት ምክንያቶች አሉ በቁርአንና በሐዲስ ላይ የተገለጹ። አንደኛ ምንድነው ሴት ልጅ ልታስተምር ዘንድ ሸሪዓዊ እውቀት ሊኖራት ይገባል። እሱ ነው። ሁለተኛ ምንድነው ፌቷን ልትሰትር ይገባል። ሶስተኛ ምንድነው ድምጿ ፈታኝ እንዳታደርግ ይገባል። ሶስት መስፈርቶች። አቡ እነዚህ ዑለሞች አይቻልም ብለዋል። ሴት ልጅ ወጣ ማስተማሯል ከእነዚህ መስፈርቶች አንጻር ብዬ ተናገር ያለ አይቻልም ብለዋልና ከዚያ በኋላ እንዴት አስተምሮ ይላል። ለ አይቻልም ብዬ መስፈርቶች ተቀምጠዋል እኮ እነዚያ መስፈርቶች እስከተወገዱ ያ ማለት እነዚህ ሰዎች እነዚህ ሴት ልጆች ፊታቸውን ከሰተሩ

የስሜት ፍላጎት በሽታ ያለበት ሰው ያንን ለስላሳ ደጽ የሚሰማ ጊዜ ወደ ፈተና እንዳይገባ ከሚል አንፃር አላህ ስብሐነ ወተዓላ ሁለቱ መስፈርት አስቀምጣል። ሌላ እውቀት ነው። እነዚህ መስፈርት ውስጥ ተቀመጡ። በዚህ በዚህ መስፈርት ይሄንን ከጠበቀች ማስተማር ትችላለች። ለምሳሌ የቀደሙት የነቢ ሰለላሁ ዓለይሂ ወሰለም ዘመን ሴቶች አስተምረዋል ወይ? አዎ ወንዶችን። አዎ ወንዶችን። እናታችን አይሻ ረዲየላሁ ዓንሃ ከግርዶሽ በስተጀርባ ሰሓቦች እየመጡ ይማሩ ነበር ከእርሷ ታቢዕዮች እየመጡ ይማሩ ነበር ከእርሷ ከእርሷ ሃዲታትን ሁሉ ዘግበዋል። ሎታቸዋል አይደለ? አሀ ያኮ በቤቷ ነው። አሁን ሶሻል ሚዲያ ላይ ይቻ አይልም። ያም መስፈርት እስከጠብቀች ድረስ ያ ማለት ፊቷን እስከሰተረች ድረስ። እነዚህ ልጆች ደግሞ በፍጹም ፊታቸውን አላሳዩም፣ ሰትረዋል። አይደለም ኒቃብ ለብሰው ሊወጡ በፕሮፋይል እኮ ነው የገቡት። ኒቃብ ለብሰውና ተሸፍነው መውጣት ይችላሉ። ያም እራሱ ይችሉ ነበረ። ያም እራሷ አላደረጉም። ሎታቸዋል አያ ለቤት ነው እንጂ ለሶሻል ሚዲያ አይደለም፣ ሊሏቸው ይችላሉ። እና ላሳያችሁ ፈትዋ ሼክ አብዱልዓዚዝ ብን ባዝ ሴት ልጅ በቴሌቪዥን ወጥታ ማስተማር ትችላለች ብለዋል። ነገር ግን እነዚያን መስፈርቶች፣ የቅድሞችን መስፈርቶች መጠበቅ ያለባት ነው። ከዚህ በፊት እየተናገርኩት ያንን የዘዘሩትን ፈትዋ እነዚያን መስፈርቶች መጠበቅ ካልቻለች አይቻልም የሚል ፈትዋ ሰጥቻለሁ። እና እነዚያን መስፈርቶች፣ ያ ማለት ፊቷን ከገላለጠች አትችልም ድምጿን ፈታኝ አድርጋው ቃሁን ብላ ሰዎችን ፈተና ላይ የምትጥል መጥፎ ሴት ከሆነች አይቻልም። አያቸው አይደለም እነዚህ ልጆች ሁም ሀውላ ልበናት ምን እባዕድ ናስ እኔ ሀ እነዚህ ልጆች ከእንዲህ አይነት ነገር የራቁ ልጆች ናቸው። እዚህ እንዲመጣው የተደረገው ይሄንን መድረክ የሰጠዋቸውም በርካታ ወደ ፈሳድ የሚሄድ የሚካሄድበት የሆነ ሶሻል ሚዲያ ነው። ይሄ ሶሻል ሚዲያ በተለይ ቲክቶክ የጥፋት ባለቤቶች ሴቶችን ወደ መጥፎ ነገር የሚጠሩበት አለብ እያለ ወደ ዳንስ፣ ወደ ጭፈራ፣ ወደ ምናምን። እነዚህ መልካም ልጆች መጥተው አርአያ እንዲሆኗቸው፣ እነርሱን አይተው ወደ እውቀት ገበታ እንዲሄዱ፣ አርአያ እንዲሆኗቸው ነው ያመጣናቸው። ቦታቸው አለ አሁን